ሰላም ጤና ስጥልኝ፣ ተመልካቾቻችን። የመስከረም 2 2012 ዜናዎቻችንን ይዘን ቀርበናል። በቅድሚያ አበይት ርዕሶቹን የኢትዮጵያ ሀገር መከላከያ ሰራዊት አንድነትን የሚንድ አፍራሽ አሉባልታ ሳይበግረው ሀገርና ሕዝብን በታማኝነት እያገለገለ መሆኑን የሰራዊቱ አባላት ገለጹ። የዘንድሮ የኢትዮጵያውያን አዲስ ዓመት እንቁጣጣሽ በዓል በኬንያዋ የወደብ ከተማ ሞምባሳ ሊከበር ነው። በምስራቅ ወልጋ ዞን ዲጋ ወረዳ በህገወጥ መንገድ ስንዴ በማጓጓዝና በመጋዘን በማከማቸት ወንጀል የተጠረጠሩ ሁለት ግለሰቦችን መያዙን ፖሊስ አስታወቀ። ከዜናዎቹ ጋር እድገት አየለ አብሬያችሁ ቆያለሁ። አሁን ወደ ዝርዝሩ አልፋለሁ። የኢትዮጵያ ሀገር መከላከያ ሰራዊት አንድነትን የሚንድ አፍራሽ አሉባልታ ሳይበግረው ሀገርና ሕዝብን በታማኝነት እያገለገለ መሆኑን የሰራዊቱ አባላት ገለጹ። ከቅርብ ጊዜ ወዲህ ሰራዊቱን በተመለከተ በተለይ በማህበራዊ ሚዲያዎች የሚሰራጩት አሉባልታዎች የሰራዊቱን አንድነትና ሀገራዊ ወገንተኝነት ሊሸረሽሩት እንዳልቻሉ ነው የሰራዊቱ አባላት የተናገሩት። ይልቁንም ሰራዊቱ እነዚህ አፍራሽ አሉባልታዎች ሳይበግሩት የሀገሪቷን ሕዝቦች ሰላምና አንድነት ለማስጠበቅ ከመቼውም ጊዜ በላቀ መልኩ ጠንክሮ እየሰራ ነውም ብለዋል። የኢትዮጵያ መከላከያ ሰራዊት ከህዝብ አብራክ የወጣ በመሆኑ ምንጊዜም ለህዝብ በመቆም ህዝባዊነቱን አጠናክሮ ይቀጥላል ሲሉም ገልጸዋል። ከአስተያየት ሰጪዎች መካከል መጋቢ አምሳለቃ መልሰው ተወው እንደሚሉት ከቅርብ ጊዜ ወዲህ በማህበራዊ ሚዲያዎች አማካኝነት ሰራዊቱ ላይ በርካታ የሐሰት ወሬዎች ይሰራጫሉ። ሆኖም ሰራዊቱ ለአንዱ የሚወግንበት የተለየ ዓላማ እንደሌለው ስለሚታወቅ በከፍተኛ ትጋት ሀገርና ህዝብን እያገለገለ ነው ብለዋል። በተደጋጋሚ አሁን በእኛ በተቋማችን ላይ የተለየ ጥላሸት ለመፍጠር በሶሻል ሚዲያዎች የተለያዩ ነገሮች ይዘራሉና ይህን በእኛም በተደጋጋሚ በተቋማችንም ትምህርት እየሰጠበት ያለ ነገር ነው። ምክንያቱም ያ የግለሰቦች የራሳቸው የቢዝነስ እንጂ እኛን ሰራዊቱን የሚወክል እንዳልሆነ እኛ ሰራዊቱ ደግሞ ሀገር እንጂ ብሔር እንደሌለው በተደጋጋሚ በተለያዩ ነገሮችን የትምህርት የምሰጥበትና የምንማርበት ገፈሻል ማለት ነው። ሌላው አስተያየት ሰጪ ምክትል አስር አለቃ ስመኝ ማሬም እንዲሁ በአሁኑ ወቅት መከላከያ ሰራዊቱ ብዝሃነትን አክብሮ ለሀገራዊ አንድነት እየሰራ ነው ብለዋል። መከላከያ ሰራዊቱን በተመለከተ በርካታ የሐሰት ወሬዎች፣ አሉባልታዎችን የሚያቀነባ የሚያቀነባብሩ አካላት መኖራቸውን ጠቁመው ይህ ግን በሰራዊቱ ላይ ምንም አይነት አሉታዊ ተጽዕኖ እንዳላስከተለ ገልጸዋል። እኛ መሀል ላይ ውስጥ ለውስጣችን ምንም አይነት ብሔርተኝነት የለም፣ ሃይማኖተኝነት የለም። እኛ መሀል ላይ እርስ በርሳችን አንዳችን አንዳችንን ተከባብረን ነው የምንኖረው። ኖሮ ስለ ብሔራችንም አንስተን አውርተንም አናውቅም። እርስ በርሳችን በአንድ ኢትዮጵያዊነት ስሜት የተሳሰረን ስለሆነ እርስ በርሳችን ውስጣችን ላይ ምንም አይነት የዘረኝነት ስሜት የኔ ብሔር ትልቅ የኔ ብሔር ትንሽ ብሎ ነገር የለም። ሁላችንም በብዛነታችን ለአንድ ሀገራችን አንድ ነን ብለን የተሰለፈን መሆናችንን አምነን በኢትዮጵያዊነት ስሜት ውስጥ ያለን በኢትዮጵያዊነት ስሜት ውስጥ ለኢትዮጵያዊነት አንድነት የምንታገልነን ብለን የተቀበለ እምነት ውስጣችን ስላለ ውስጣችን ውስጥ ዘረኝነት የለም። ሰራዊቱ ከሕዝብ የወጣ ለሕዝብ የቆመ በመሆኑ ሕዝባዊነቱ ይቀጥላል ያሉት ደግሞ አስር አለቃ ሻሚል መሐመድ ናቸው። ጦር ውስጥ የመከላከያ ሰራዊት አባላት ውስጥ በብሄርነት በሃይማኖትነት ሙሉም ነጻ ናት። መከላከያ ሰራዊት አባል ማለት ከሃይማኖት ነጻ የሆነ ነው፣ ከብሔርነት ነጻ የሆነ ነው። ብሔር ብሔረሰቦች የሚገኙበት ድርጅት ናት። ወታደር ኢማን ዘላለምም በበኩላቸው ሰራዊቱ ከውጪ የሚነዛው አፍራሽ እንቅስቃሴ በምንም መልኩ ሊቀበለው አይችልም የሚል አስተያየት ሰጥተዋል። ምክንያቱም ሰራዊቱ የተገነባው ህዝብን በእኩልነትና በሚዛናዊነት ማገልገል በሚያስችለው መንገድ በመሆኑ ነው ሲሉ አክለዋል። ሰራዊቱ እንደ ሰራዊት ነው መቀጠል ያለበት። ሲኖር የሚኖረው እንደ ሰራዊት ነው። በየትኛውም ጊዜ ይሁን በማንኛውም ቦታ ይሁን ሰራዊት ሰራዊት ብቻ ነው ሊሆን የሚገባውም መሆንም ያለበት ማለት ነው። ምንኛው የሚፈጠሩ ነገሮች ይኖራሉ። ዘር፣ ብሄር፣ ሃይማኖት ምናምን እየተባሉ ህዝብ ውስጥ የሚነዙ ነገሮች ይኖራሉ። ይሄ ነገር ሰራዊቱ ጋር አይደርስም ማለት አይደለም ሰራዊቱ ጋር ይደርሳል ግን ሰራዊቱ ደግሞ መጀመሪያ ሲጀምር በአንድነት፣ በፍቅር በአላማ ስለሆነ ተሳስሮ የሚኖረው ይሄ ነገር ውስጡ እንዲገባ አይፈቅድም። ነገሩ ቢፈጠር እራሱ የመከላከል አቅሙ በጣም ሀይለኛ ነው። ይሁን እንጂ ከውጭ ሆነው ሰራዊቱን ለመከፋፈል የሚንቀሳቀሱ አካላት አሁንም በመኖራቸው ሰራዊቱም ይህን አፍራሽ ተልዕኮ ለመከላከል እራሱን ዝግጁ ማድረግ እንዳለበት አሳስበዋል። የዘንድሮ የኢትዮጵያውያን አዲስ ዓመት የእንቁጣጣሽ በዓል በኬንያ የወደብ ከተማ ሞምባሳ ሊከበር ነው። የዘንድሮ የኢትዮጵያውያን አዲስ ዓመት እንቁጣጣሽ በዓል በነገው ዕለት መስከረም አራት ቀን 2012 ዓ ም በኬንያዋ የወደብ ከተማ ሞምባሳ በደማቅ ስነስርዓት እንደሚከበር በናይሮቢ የኢትዮጵያ ኤምባሲ አስታውቋል። በናይሮቢ የኢትዮጵያ ኤምባሲ በሙምባሳ ከሚገኘው ሼባ ላውንጅ ጋር በመተባበር በክብረ በዓሉ ላይ የተለያዩ የኢትዮጵያ ባህሎችና ትውፊቶችን የሚያንጸባርቁ ትዕይንቶችን ይቀርባሉ። በበዓሉ ላይም የኢትዮጵያን የቱሪስት መዳረሻዎች በተንቀሳቃሽ ምስል ለእይታ ይቀርባሉ ተብሏል። ከክብረ በዓሉ ጎን ለጎንም በሙምባሳ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ባለሀብቶች ጋር ለሀገራቸው ሀብትና እውቀታቸውን በሚያፈሱበት ሁኔታ ላይ ውይይት እንደሚካሄድም ኤምባሲው ለኢዜአ በላከው መግለጫ አመልክቷል። ከተለያዩ አስጎብኚ ድርጅቶችና የጉዞ ወኪሎች ጋርም የኢትዮጵያን ቱሪስት መስህቦች ለኬንያውያን ለማስተዋወቅና ተደራሽ ለማድረግ በሚቻልበት ሁኔታ ላይ ምክክር ይካሄዳል። ባልደረባችን አዋድ አብዱል ሰቡር እንደዘገበው። በምስራቅ ወለጋ ዞን ዲጋ ወረዳ በህገወጥ መንገድ ስንዴ በማጓጓዝና በመጋዘን በማከማቸት ወንጀል የተጠረጠሩ ሁለት ግለሰቦችን መያዙን ፖሊስ አስታወቀ። የወረዳው ፖሊስ ጽፈት ቤት ኃላፊ ሳጅን አዲሱ ተሾመ ለኢዜአ እንደገለጹት ፖሊስ ትላንት ከህዝብ በደረሰው ጥቆማ መሰረት ግለሰቦችን መያዝ ተችሏል። ፖሊስ ባደረገው ክትትል በወረዳው አርጆ ጉደቱ ከተማ በአንድ ግለሰብ መጋዘን የተከማቸ 177 ኩንታል ስንዴ ተይዟል። የሰሌዳ ቁጥሩ ኮድ 3 63 8 84 አዲስ አበባ በሆነ አይሱዙ የጭነት ተሽከርካሪ ተጭኖ በመጓጓዝ ላይ የነበረ 60 ኩንታል ስንዴ መያዙን ሳጅን አዲሱ አመልክቷል። ስንዴው ለተፈናቃዮች ድጋፍ እንዲውል ከመንግስት የተላከ ስለመሆኑ ተደርሰውበታል ያሉት ሳጅን አዲሱ ባለመጋዘኑና አሽከርካሪው ተይዘው ምርመራ እየተደረገባቸው መሆኑን አስታውቋል። ዘገባው የባልደረባችን ረጋሳ ያደታ ነው። ዜናዎቹን በዚሁ አበቃው። መልካም ጊዜ።